ማስተዋል የሌለው ሲበላም ሚቸኩል፣ ሲጸልይም የሚቸኩል ሲማርም ሚቸኩል፣ ሲያስቀድስም ሚቸኩል፣ መጽደቅንም በችኮላ ማድረግ የሚፈልግ ሱባኤ ገባ ሚቸኩል፣ ለሁሉም ነገር ፈጥኖ መጨረስ የሚፈልግ ሰው ስር ሳይኖረው ያደገ ዛፍ ማለት ነው። ወሶበ ሰረቀ ፀሐይ መጽለወ በቃ ስማልወ ስሩ ለመሬቱ ስማልወ እመቅ ለመሬቱ። ስር ሳይኖረው ሁሉንም አግበስብሶ አግበስብሶ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 ፍቅሯቸው እንዳላረጀ እንዲገልጽላት ነው የምትፈልገው እንጂ ጠፍቷት ወይም ራሷ ወጪ አድርጋ የሆነ ነገር መግዛት አቅቷት አይደለም። ግን ትዳር ሁልጊዜ ሁልጊዜ ሰርግ አድርገውት የሚኖሩት። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ አንድ ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው አንድ ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን? እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለው ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል። ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ ስድስት ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። ውበት በጤንነትና በእርጅና በሞት ይደክማል። በውበት ያሸነፋችሁበት ጊዜ ለጥቂት ጊዜ ነው። ውበታችሁ ሲሸነፍ የተጣላችሁ ትሆናላችሁ ማለት ነው። ገንዘብ የተሻለ ገንዘብ ሲመጣ ይሻራል። ይሄም ወይም ጥሎ ይሄዳል ወይም ጥለ ነው እንሄዳለን። አእምሮ፣ እውቀት፣ ተናግሮ መደመጥ እሱን ማድረግ የማንችልበት እርጅና ይመጣል። ወይም የሚበልጠን አዋቂ መጥቶ እኛን ዝም ያሰኝን። አእምሮ ኃይል ነው፣ ይጠፋል። ጉልበት በጤና በሞት ይሻራል። መንግሥተ ሰማያት ግን ሁሉ ሀያል ነው፣ መድከብ የለም። አቤቱ ፈጣሪ፣ ነፍሴ የምትወድህ ክርስቶስ መሰማሪያ ወዴት ነው እማገኝ ወዴት ነው ብለን ብንጠይቀው ባይታዊነቱን ስትፈልጉ ቆሮንቶስ ታገኙታላችሁ። ሕፃንነቱን ስትፈልጉ ቤተልሔም ከእናቱ ጋር ታገኛላችሁ። ንጉሥ ነውና መስቀሉን ዙፋን አድርጎ ፍርድ ሲሰጥ ታገኙታላችሁ። በግ ነውና ሲሰዋ ታገኙታላችሁ። እረኛ ነውና ሲጠብቅ ታገኙታላችሁ። ራሱ በግ ሆኖ ይሰዋል። ራሱ ሊቀ ካህናቱ ሆኖ ይሰዋል። ራሱ ንጉሥ ሆኖ መሥዋዕትነቱን ይቀበላል። የሰው ስህተት አይታችሁ እለፉ። ከአቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስጠት ፈልጉ። ጠበል ሲትሄዱ መዳን ብቻ አታስቡ። ከወደድ ካድነኝ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየሁ ነው ምባል። እድን አለሁ ብቻ ብላችሁ ከሄዳችሁ እንደ ሳትድኑ ብትቀሩስ እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየሁ። ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። ስለ ፈውስ ራሱ አባ ጳኩሚስ ካንዲት ሴት ላይ ጋኔን ሰፍሮ ነበረ። እናንተ አጋንንት ውጡ ሲላቸው ከእሷ ከወጣ እናንተ ላይ እንስፈራሉ ምን ስፈሩ አላቸው። እሱ ላይ ሄዱና ሰፈሩ። ምን እንደሚል ታውቃላችሁ? እነዚህን አጋንንት የሰጠኝ ተመስገን ይላል፣ ይሰግድ ትላላችሁ እናንተ ተመስገን ይላል፣ ይሰግድ እነዚህን አጋንንት የሰጠኝ ተመስገን። አጋንንቱ ምስጋናው መረራቸው። አንተ አንድ ቀን እንኳን እንደው እነዚህና ጋን ታባሪላ ጸልይ መረን ያልጸልይም ቆዩ ጥቂት አለ። ተራ አንተ ጋር ማን ይኖራል አለ። መሯቸው ሄዱ። መሯቸው ማለት ራሱን በፍልጠት በራስ ፍልጠት በሆድ ቁርጠት በጎኑ ጋት እያጣደፉት ተመስገን ይላል። አንድ ጊዜ የሆነ ስልጠና እየተሰጠ ታውቃላችሁ፣ ስለ ቅዱስ ቄርሎስ የእስክንድሪያው ሊቀ ጳጳሳት ቅዱስ ቄርሎስ ንስጥሮስን የረታ አምደ ሃይማኖት ነው ተብሎ ተነገረ። የተነገረ የት ነው? እዚህ ጫፍ ላይ ነው። እዚህ ጫፍ ላይ ሲነገር እስ በጆሮ እንግዲህ ለሁሉም ነገሩ ተባለ። በጆሮ ሲሄድ ሲሄድ ሲሄድ ሲሄድ ሲሄድ ሲሄድ ሲሄድ ሲሄድ ሲሄድ ዋለና በሴቱ ዞረ። ኋላ በሴቱም ሲነገር ሲነገር ዋለና በጆሮ ነው የሚናገር። ከዚህ የቆመው ሰውዬ እንደ አሁን ያልኳችሁን ስለ ቅዱስ ቄርሎስ ነው በዚህኛው ጆሮ የተናገረ ሴር ሴር ሴር ሴር ሴር ሴር ሴርና የመጨረሻው ሰውዬ ሴትዮ ምንድን ነው ያለች ስትባል እወድሻለሁ። መን ወጉ ከመንገድ ላይ ችግር ገጥሞታል ማለት ነው። ችግር ገጠሞ ማለት ነው። ተለወጠ እንግዲህ፣ እዚያ ወንዶች ወደ ሴቶች ሲተላለፉ ችግር የተፈጠረው ማለት ነው። መሀል ላይ እንግዲህ አንዱ እንደዚህ አድርጎ አበላሽቶ ተናግሯል ማለት ነገር ተዛብቶ ሊደርሰን ይችላል። እንደዚህ ብሎ ማለት ነው። ተዛብቶ ሊደርሰን ስለሚችል ነገር መስራት አዛብተን ነገር ጨምረን ጨማምረን አይጣ ላይ ደርስ እኮ ነው በእውነቱ ማለት ጨምረን ነግረን ሰዎችን እንዳናጣላ ነገረ ሰሪ። ይህ በአፍ መክሰር ነው። ትልቁ መክሊታችን አፍ ነው። አላችሁ ደግሞ ሌላ ውሳ የአፍ ችግሩ ምንድን ነው? የአፍ ችግሩ ምንድን ነው? አፍ መራገም፣ መዋሸት፣ ነገር መስራት፣ መማል። ይህም አንዱ ችግር ነው። ደግሞ መማል ክፉ መናገር ይህን እኔም አለሁበት እግዚአብሔር ይቅር ይበለኝ እንጂ እኔም እምላለሁ በአሁን ግን እውነት ን ነው ግን እውነትም ቢሆን አላ ያስገድደኝ ሳይኖር ነውር ነው እና ምንድን ነው መሀላ አመሰላችሁ ነገራችሁ እውነት ከሆነ መልሱ ምንድን በሉ ነው የተባለው? ሐሰት ከሆነስ አጥብቆ ብይዝህ ምን በለው ይላል እውነት እንድነግርህ እግዚአብሔር ያውቃል በለው ምን በለው ነው ያለ እውነት እንድነግርህ እግዚአብሔር ያውቃል ኢትዮጵያ ላይ ገጠር ላይ ሰርጉ ሌሊት ነው። ሙሽራዶ ይዞ የሚመጣ ነው። ያው የከተማው ሰርግማ ታውቁታላችሁ አይደል? ሴቱም ዝንጀሮ ዝንጀሮ መስሎ ራቁቱን። ቢከፋችሁ ባይከፋችሁ አይጨንቀኝም እኔ፣ ብቻ ነፍሳችሁ ትዳን እንጂ እኔ እመቤቴን። ሰው እኮ አትመስሉኝም። እራሱ በመኪና ራሱ ሳያችሁ ዝንጀሮ ነው የሚመስሉ፣ ራቁታችሁ እንዲሁ በቁማችሁ ያበዳችሁ። እናቶቻችን እኮ እንዲሁ እመቤቴን፣ እናቶቻችን እኮ እንዝርት ጥጥ ሲፈትሉ እኮ ጥጥ ሲፈትሉ፣ አሁን ጥጥ እየፈተኑ ለጋቢ እየፈተኑ እግራቸውን ገለጥ አድርገው ሲፈትሉ፣ እኛ እንደው ልጆችም ሆነ እንግዳ ከውድዳር ሲመጣ ከተረከዛቸው በላይ ግልጥ ብሎ ሲገኙ እኮ ፍር ብለው ነው የሚሸፍኑት። አሁን ዝም ብሎ ራቁቱ። ለዚያ እኮ ነው ተጋልጠን ተጋልጠን ነው ለመከራ የተጋለጥን። ሀፊረ ገጽ ለክርስትና ሀልቱ ነው። ኋላ ምሰጣ ነግራችኋል። የሴቶች ዋና ጌጣቸው ሀፊረ ገጽ ነው። ሴት የዋ አይደለም የዋ ናቸው ጆሮአቸውን አማኝ ናቸው ይላል መጽሐፍ። የነገሯትን ዝም ብላ ማመን አሁን ጥሩ ጥሩ መልክ ባይኖራትም ሴት መልክሽ እንዲሁ ፀሐይ ነው የሚመስል ካሏት ደስተዋል። ይሄ መጽሐፍ ያለው ነው። እንግዲህ ምን አድርጎ ነው የምትልኝ፣ እንግዲህ አለች እዛ። ወንድ ልጅም ደግሞ ሴት ካየ እንደ ቅቤ ነው የሚቀልጥ። ምንም አቅብ የለም አይቶ፣ ሴትም ሰምታ መቻላችልም፣ ወንድም አይቶ አይችል። ይህ መጽሐፍ የነገረን በግልጽ ነው። ስለዚህ የቱ ምን ያደርጋል? አንድ ሰሞን ባለሥልጣን፣ ዳኛ፣ ዶክተር ምናምን ውያውን እየተንጋጋ አግቢኝ አግቢኝ አግቢኝ አግቢኝ አግቢኝ ሲላት እውነት ይመስላታል። ለ አይ እንደዚህ ከሆነ ረጋ ማለት አለብኝ፣ ብዙ ሰው ማማረጥ አለብኝ ስትል ከዚያ በኋላ ሁሉ ተይዛ ይሆናል ተይዛ ይሆናል እያሉ አርፎ ቁጭ ብላ ከዚያ በኋላ ዘመን አለፈ። አይ እንግዲህ ማትወልድ ብሎ ደግሞ ነገር ያቆማል። ስለዚህ በጣምም ወደላይ ወደ ላይ ሰማይ ሳትደርሱ ደርሱ ደግሞ ከጅሉም ደግሞ ዘላችሁ ሳትገቡ ተጠንቅቆ ለትዳር ማሰብ መልካም ነው። ናችኋል ጥሩ ዘመን ማየት ከፈለክ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ፣ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝሚልና እያጨበጨበ ሄዳል። ጅል እንደዚህ ያለ ጅል አንሆን። አፋችሁን ክርክምን። ለውጥ ለማ ውዳሴ ማርያም ሳትደግም አተዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክ በደንብ አርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም፣ የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልሟል የለባችሁም ከእሷ ስለምንድን ነው ወደ እሷ የምንጠጋው? በእሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከእሷ አለ። ራሄል በጣም መልከኛ ነበረች። ወደዳት ወደዳትና እሷን ሊያገባ ሲጠይቅ ትልቂቱ ልያ እንዲሁ መልኳ እንዲያ ነበረ። በሰው ሰውኛው ማለት ባል ብዙ አልመጣላትም ነበር እና ትልቅ እያለ ትንሽ ስለማይዳር ራሄል ናት አሉና በጨለማው ሊያ እንዳሩለት በራሄል ስም ሊያ ያቀረበችለት ሲያያት፣ ሊያ አላት። እንዴት እንዲህ ታደርገኛለህ? አለው በል እንግዲህ ራሄልን ስጠኝ ካልክ ሌላ ሰባት ዓመት ተገዛለሁ። ለራሄል ሰባት ዓመት ተገዝቷል። ሰባት ዓመት ሌላ ሰባት ዓመት ከዚያ በኋላ ደመወስጠኛ ለው ደግሞ ሌላ ሰባት ዓመት ተገዛ ራሄልንም አገባ። ስንት ሆነ? እኔ መጽሐፍ ቅዱስ ላይ አንድ የሚያስደንቅ ነገር ለያይቆብም እነዚያ ቀኖች እንደ ጥቂት ቀን ሆኑለት ይላል፣ ምክንያቱም ራሄልን የወዳት ነበርና። ሀያ አንድ ዓመት ስለ ራሄል ውበት ጥቂት ሆኖ ተነገረ። ይሄን ሊቃውንት ሲተርጉምነት ስለ መንግስተ ሰማያት ውበት ብዙ መከራ እንደ ጥቂት ይቆጠራል ይላል። ለኛ ሰው እንኳን ስዕለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበል። እግዚአብሔር የሚፈልገው የዋህ ሰውነት ነው። እግዚአብሔር የሚፈልገው ጭም የሌለበት ህሊና። ሰው የገዛ ሞባይል እኮ ቢጠፋው እኮ ቤቱን በሙሉ ገለባ ብጦ ነው የሚፈልገው። እግዚአብሔርን ሳናገኝ ግን ውለን እናድራለን። በልክ እግዚአብሔር አይገኝም። በጉልበትም እግዚአብሔር አይገኝም። በማስመሰል እግዚአብሔርን የፈለጉት ሰዎችም ነበሩ፣ አይገኝም። ሰዎች ጤና ከመጠየቃቸው በፊት የጤና ባለቤት እግዚአብሔርን ማግኘት አለባቸው። ሰላም ከመፈለግ በፊት የሰላሙን ጌታ እግዚአብሔርን መፈለግ ይገባል። ሀብት ከመጠየቅ በፊት የሀብቱን ባለቤት እግዚአብሔርን መጠየቅ ይገባል። ትዳር ከማፈላለግ በፊት ባለትዳር የምትሆን ባለትዳር የሚሆን ወንድን ሴትን የፈጠረ እግዚአብሔርን ማግኘት ይቀድማል። ከመሾም በፊት የስልጣንን ጌታ ማግኘት ይቀድማል። ከምንፈልገው በፊት እግዚአብሔርን እንፈልግ። እግዚአብሔርን ስናገኘው በእግዚአብሔር ሁሉ ይገኛል። ቢራቡ ምግብ፣ ያለ ጦር ድል የሚነሳ ጌታ፣ የጥበብ ምንጭ፣ ሳይሰለች ሁሉን የሚመግብ፣ ሳይጸየፍ ሁሉን የሚያነጻ፣ ፍጥረትን ሁሉ የሚያስተዳድር እንደ እግዚአብሔር ያለ ማን አለ? ህልመዝኔት ሁኝ የቤተ ክርስቲያን ልግብ አይቻልም። በታጠበ ግባ ምናምን የሚባል የለም የለም የለም። አራት ነጥብ እንደዚህ የሚባል መጽሐፍ የለም። የእግዚአብሔርን ስርዓት ማቻቻል ያስቀስፋል፣ ሀገር ያጠፋል፣ ትውልድ ይቀስፋል። አይቻልም። ደግሞ ይመጣና ደግሞ ይመጣና፣ እንዴው ተቃቅፈን ነበረ፣ እንዴው ተሳስመን ነበረ፣ ተክሊል ይፈቅዳል ይላል። አይቻልም። ችግር የለም ችግር የለም ይላል። አለ ችግር ምን ታቻችላለህ? ክርስቶስ ችግር የለም ብሏል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ። በቃ ይበቃል። የሰው እንቅፋቱ ሰው ነው። እናታችን ቅዱስ ክርስቶስ ሰምራ በአቷን ዘግታ ስትጸልይ እኔ ከባቴ ሰው እንዳይገባ የምፈልግ ሰው ስለምጠላ ሳይሆን በሰው ተጭኖ ጋን ስለሚመጣ ነው። በሰው ላይ ያደረውን ጋን ነው ብላ ተናግራለች። የከተማ ልጅ እንደ ዱባ ያለ ነው። እንደ እውነት ነው ማምለክ። አሁን ዱባ ጭንቅ አይችልም አይደለም። አንድ ቀን ከፀሐይ ላይ ስናወረው ዝም ብሎ በቃ መፍረስ ነው ስራው፣ መፍረስ መፍረጥ ነው ስራው። ወይ እንደ ቅቤ ነው ወይ እንደ ሙዝ ነው። ሙዝ አሁን ለብዙ ቀን ስንቅ አይሆንም፣ ጭንቅ አይችልም ሰው ማለት ነው። እና ጭንቅ ነገር መስማት አንችልም፣ ጭንቅም ነገር መስራትም አንችልም ስለዚህ ነው ጭንቀት ሲመጣ ደንግጠን ከሃይማኖት ደጃ ሁሉ ምን ወጣው ማለት ነው። ሀሳብ ቢበተንብህ አትጨነቅ፣ አትደነቅ፣ ከዚያኛው ማዕርግ አልደረስክምና። ከዚያ ማዕርግ ሳትደርስ ሀሳቤ ለምን ተበታተነብኝ ማለት ትቢት ነው። ዝም ብለ ቢሰማህም ባይሰማህም፣ ቢገባም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። መቁጠሪያ በዚህ ማንጀርቀቅ ከመኪናችሁ ውስጥ መቁጠሪያ መስቀል ማን ያዘዛችሁ? ኧረ ጎበዝ፣ እንደው ሰው ጠግቧል። እንዳይቆጡኝ እንጂ አንድ ነገር ልናገር ማለት የከተማ ቀሳውስትም ጥቂት ጠገብ ብለዋል ማለት ነው። አሁን አንዳንድ ሰው አለ፣ በሰንበት መንገድ የሄድ ሰው አጢያቱ አይሰረይለትም። ንስሐው እንደ ወራጁ ውሃ ሲሄድ ይኖር እንዴ ከባድ ሸክም አስረው ለሰው አሸክማሉ፣ እነሱ በጣታቸው አይነቁትም ማለት እንዴ፣ ነውር አይደለም እንዴ? ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን አጥያት የለም። መጠጥ የሚፈቀደው ሁለት ይፈቀዳል፣ ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት አጥያት ነው። እግዚአብሔር ቀምሳቸው አመስግኑ ብሏል። በእውነቱ ማለት ነው። አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት፣ የበዓል የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል የበዓል ሰይጣን የለም ወይ አለቸው? አይደለ አለ አይደለም። በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ ለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ ይሄ መስቀል መሸከም ማለት ይሄ ነው። ፈቃድን ተመካክሎ ሊፈጽም ነው ሰው የሚጋባው። ሴቱም የራሱ ፈቃድ አለው ወንድም አለ ሴቱ እንግዲህ። ብዙ ጊዜ ባልና ሚስት በመኝታ ከተጣሉ ሴቶች ለሽማግሌ ሲቀመጡ በቃኝ ነው የሚሉት። ምክንያቱን አይናገሩም። የሚሉት ምንድን ነው? ብዙ ጊዜ ብዙ ጊዜ ለሽምግልላ ተቀምጠን በቃኝ ካሉ ሌላ ነገር ነው ማለት ነው። ተናገሪ በቃኝ እንዲሆን የእሱ ነገር በቃኝ፣ ምክንያቶች ምንድን ነው? በቃኝ እንደዚህ ነው የሚሉት ማለት ነው። አሁን አውሮፓውያን ባለትዳሮች በቃኝ እያሉ አስቸገሩ። በቃኝ እያሉ ሲያስቸግሩ ምን አደረጉ? አይ በቃ እንግዲህ የአውሮፓ ዘር ሊቋረጥ ነው። ምን እናድርግ ተባለ። ወንዶችም በቃ ሲፈልጡ ድንጋይ እየፈልጡ እየፈለጡ ሸንኮራ አገዳ እያለሙ እየደከማቸው ስለሆነ ምን ይደረግ ሲባል ሴቶቹ በቃ ማታ ማታ ቀንም ስትሄዱ አካላችሁን ለወንዶች የሚያሳይ ልብስ ልበሱ። በዚያ ምክንያት ቢያንስ ሚስቶቻቸውን እንዲፈቅዱ ተባለ፣ ማለት ፍቀዱ እንዲፈቅዱ ተባለ። ከዚያ በኋላ አውሮፓ ሴቶች በሸንኮራ አገዳ ቁፋሮ የደከመውን ባላቸውን ሕሊናውን ለመቀስቀስ እርቃናቸውን የሚያሳይ ልብስ ለበሱ ማለት ነው። እናንተ እድገት መስሏችሁ አንጠልጥሏችሁ ባሎቻችሁ ሳይደክሙ የት ሳይሄዱ ደግሞ ሳታገቡ፣ ይገርማል እኮ እርቃናችሁን ነው ሚሞሪ ማለት ይሄ እኮ ነው። የት እንደመጣ ሳታውቁት ትጫናላችሁ፣ እርቃናችሁን ትሄዳላችሁ ማለት። ስለዚህ ሴቶቹ እርቃናችሁን እየምትሄዱ ምንድነው ፍቃዱኝ ማለት ነው። ፈቃዱኝ ፈቃዱኝ ማለት ነው ማለት እርቃናችሁን ስትሄዱ፣ ይህ ሁሉ የሚያመጣብን ምንድነው? ለምን መጣው? ወዴት እየሄድኩ ነው። በተጎናፀፈ ልብስ ለብሳችሁ ብትሄዱ ብትመላለሱ ወደ ድንግል ማርያም ትሄዳላችሁ ትደርሳላችሁ። ወደ ሳራ መንገድ ትሄዳላችሁ። አኮ በጽፍሮ ስእርትወን ነው አላ በልብ ዘህቡ እምሰብ ነው የሚለው ቅዱስ ያሬድ ቅዱስ ጴጥሮስ ቅዱስ ያሬድም በድጓው ዘምሮታል። ይሄ ጸጉራቸውን ሸርበው ወርቃን ጠልጥለው አላጌጡ ነው የሚላቸው እነ ሳራን ሲያመሰግኑ፣ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 ስታነቡ ጸጉር ሸርበው ወርቃን ጠልጥለው አላጌጡም ከሰው በተሰወረ የልብ ጌጥ ያጌጡ ነበር እንጂ እናንተም ሴቶች የሳራ ልጆች ተሆኑ ዘንድ በልቡን አጌጥ አጌጡ እንጂ ብሎን የተነገረ በልክ እንድታጌጡ፣ ንጽህና መጠበቅ አልተከለከለን። የት እንደምንሄድ ስለማናውቀው በቅርብ ጊዜ የሰማሁት ይገርማቸዋል። የሰሜን ኮሪያው ፕሬዝዳንት እንደ እንደሳቸው አድርጎ ጸጉሩን የሚስተካከል ሰው በሞት ይቀጣሉ አሉ። ዛሬ ያሉት ማለት ማን ነው ስማቸው? ስማቸው ማን ነው? ኪም ጆንግ ኡን ማለት ናቸው እሳቸው እንደ እሳቸው አድርጎ ጸጉር የተስተካከለ ሰው በሰይፍ ይቀጣል ይቀጣል። እሳቸው የለበሱትን ጃኬት የሚለብስ ሰው ወዩለት። ይገርማችሁ አልኩ። በገዛ ጸጉራችን ማለት ነው። እግዚአብሔር ያሳያል። ፈጣሪ ዓለማት መጋቢ ዓለማት፣ ሕያው ቅዱስ አካላዊ ቃል ኢየሱስ ክርስቶስ የባህሪ አምላክ ራሱን እንድንመስል ፈቀደልን። የባሪያን መልክ ይዞ መጥቶ የጌታን መልክ ሰጠን። ይህም ሁሉ ነው ያደረገልን እሱ። ማለት ሰው ይህን ሁሉ ክብር ነው ያጣው። የእሱን መልክ ይዞ መጥቶ የእሱን መልክ ሰጥቶ ፈጥሮን መጠቀም ባይሆንልን፣ የእኛን መልክ ይዞ መጥቶ የእሱን መልክ ለእኛ ሰጠን። እንዲህ አድርገው የጠፋ ነው ምፈለገን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ለአርአያነት የተናገረውን፣ እንደገና ደግሞ እኛ መጮህ የነበረብን አምላኬ አምላኬ ለምን ተውከኝ ብለን መጮህ ያለብንን ሲጮህ ሲጮ ሲሰሙት፣ አንዳንድ ሰዎች ያን ጊዜ እንዲህ ብሎ በማማለዱ አብ ይቅርታን ሰጠን፣ አብ ወልድ እንዲህ ብሎ ስለጠየቀ አብ ይቅርታን ሰጠን የሚሉ ሁለት ችግር አለበት። አንደኛ አብን ጨካኝ ያደርጋሉ፣ ሁለተኛ ደግሞ አብና ወልድን በፈቃድ ያለያያሉ። ወልድ አብን እስከሚጠይቅ ድረስ እኮ በፈቃድ ተለያይተው ቆዩ ማለት ነው። አብ ሽስክሽ እስከሚለው ድረስ ድነትን እሺ ብሎ እስከሚሰጥ ድረስ ተለያዩ ማለት ነው። ይሄ ስምረተ ስላሴን፣ ፈቃደ ስላሴን፣ ኃይለ ስላሴን፣ ተዋህዶተ ስላሴን ይቃወማል። የስላሴን አንድነታቸውን የሚቃወም ነው። እኔና አብ አንድ ነን ያለውን ይለያያል። እንደገና ደግሞ ሁሉ ዘወል አቡ የዚህ አየው እቱ ለአባት ያለው ሁሉ የእኔ ነው ያለውን ይቃወማል። ዮሐንስ 16 15 ላይ ማለት ነው። ስለዚህ ያኔ ምንድነው የሚባለው? ካሳ ለማን የካሰው ለራሱ ለማን ካሰው? ለአባቱ፣ ለመንፈስ ቅዱስ። ምክንያቱም መካስ የሚገባው እግዚአብሔር ነው። እግዚአብሔር ደግሞ ሶስቱ ናቸው። ሶስቱን አንድ እግዚአብሔር እንላለንና፣ ስለዚህ ካሰ የምንለው ይሄ ነው። ያንን ሊቀ ካህናት ነው። ስለዚህ የራሱን መሥዋዕትነት አቀረበ። የራሱን መሥዋዕትነት ሰዋ። ራሱን መሥዋዕት አድርጎ ሰዋ። የራሱን መሥዋዕትነት ከአባቱና ከመንፈስ ቅዱስ ጋር ሆኖ በሰማያት ሆኖ ተቀበለ። ስለዚህ ድህነትንም ሰጠ። ድነትን ሰጠን። ይቅር አለን። ስለዚህ ምን ማለት ነው? መስቀል ላይ የሊቀ ካህንነቱን ስራ ሲሰራ ሲሰራ በሰማያቱ ነው ደግሞ ከአባቱ ጋር ይቅር እያለን ነበር። ይህንን ነው ሰው ማወቅ የተሳ ነው ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ሰዋ። ዕብራውያን ምዕራፍ ሰባት ቁጥር ሀያ አምስት ጀምሮ ሰዎች ባለ ማወቅ የሚጠቅሱት ጥቅስ አለ። እንዲህ አለ ሊቀ ካህናት ይገባናል፣ ሊያማልድ በሕይወት ይኖራል የሚሉት ምንድን ነው የሚለው? ቅዱስ ጳውሎስ ግን ዝቅ ብሎ ቁጥር 28 ላይ እዚ ዕብራውያን 7 ላይ አኮ ከመሊቃነ ካህናት እለይሰዉ ቀድም ላቀርቡ መስዋዕተ ቀዲሙ በይንተዝ ወድህረ ቀዲሙ በይንተ ርእሱ ወድህረ በይንተዝ ውእቱሰ ገብረ ዘንተ በምዕር ሶአርሶ እንደዚህ እንደነዚህ አሊቀ ካህናት አስቀድሞ ስለ ራሱ ዘሌዋ ላ የጠቀስ ነው ቆይቶ ስለ ህዝቡ እንደሚያቀርብ እንደሚያቀርብ እሱ ሁልጊዜ እንዲህ መሥዋዕትን ማቅረብ የሚያሻው አይደለም። ይህንማ፣ እንግዲያም እንዴ መቼ ፈጽሞታል ያልከኝ እንደሆነ ራሱን መሥዋዕት አድርጎ ባቀረበ ጊዜ፣ ይህንን አንድ ጊዜ ፈጽሞታል። እነዚያ የፍየል የበግ ነው፣ ይሄ ግን መለኮት የተዋሃደው ደም ነው። የእግዚአብሔር ፈውስ ደግሞ መደጋገም የለበትም። ጽኑ ፈውስ ነው። ይሄ ጽኑ ፈውስ ነው። ያንን ነው፣ ይሄን ነው። ጽኑ ፈውስ ባለመደጋገሙ ይታወቃል ብሎ የተናገረው ይሄን ነው።